መድብል ያቀደው እቅድና እንዲሁም ደግሞ ምሳሌን ከነሱ እጅ አድናት አለው ብሎ ያሰቡ ሀሳብ በጣም መልካም እና ሊበረታታ የሚገባ ነበር። ነገር ግን ኤፍራታ በመካከል እንግዲህ ትያዛለች ማለት ነው። እንዳጋጣሚ ሆኖ እንግዲህ በባጃጅ እየተከታተላቸው ነበረ። እቅዱን አንድ የሚደግፍ ሰው ቢኖር በጣም አሪፍ ነበረ። ሆኖም እንግዲህ ኤፍራታ ለ አቶ ካሌብ ለሚባል ሰው እንግዲህ ደውላ እኔ አቃለሁ የት እንዳለ በማለት እንግዲህ ነግረውም ነበረ። ይሁን እንጂ መድብልም በዚህ ሥራ አንች ልትተባበርኛ ይገባል ብሏት እሷም እንግዲህ እሺ፣ ግን እዚህ ሥራ ውስጥ እኔ መውጣት እንጂ መግባት አልፈልግም ብላ በሀሳቡ ተስማምታ ነበረ። ወዲያውኑ እንግዲህ ካሌብ ሞሴሳ ፍራታ ደውላ እኔ አቃለሁ የት እንዳለ ስላለች ብቻ አግተዋት ወይም ደግሞ ሌሱ ሰዎች እነሱ ወደ ሚፈልጉት ቦታ ይዘዋት መጥተዋል። ይሁን እንጂ የፍራታም እንግዲህ ታገታ ትገኛለች። በዚህ መካከል እንግዲህ መድበልም እንዳቀደው ነበር ሀሳቡ የመጣለት። ምክንያቱም የፍራታም በእርግጠኝነት እንድወስዷት እሱ እርግጠኛ ነበረ። ይሁን እንጂ እሱ በእርግጥ ይዟት መጥቷል፣ ወደ ምሳሌ ወደ ታገተችበት ቦታ መጥቷታል። እንግዲህ ወደዛ ቤት ነው ይዟት የመጣው። መድብልም ከኋላ እየተከታተለ መጥቶ ነበር። ነገር ግን እንዳጋጣሚ አጋጣሚ ሆነና ምሳሌ የታማ ስለነበረ አጋቸው እንግዲህ በጣም ጥሩ ሰው ስለሆነ በዛው አጋጣሚ አጋቸው እንግዲህ ደስ ነበረ ልጅቷ በጣም እየተንከባከበች ነበር፣ አላሰቃያትም። ካገባትም በኋላ አሟት እንደዛ እራሷን ሰጥቷት ሲያይ እንግዲህ ወዲያውኑ ፈጠን ይልና መኪና የመጣና ወደ ሆስፒታል ይወስዳታል። እንግዲህ በዚህ ቅጽበት ነው ሁለቶችም እየተላለፉት መድብልም እንግዲህ የፍራታን እየተከታተለ ነበረ፣ እነ ምሳሌ ደግሞ ወደ ሐኪም ቤት እየወጡ ነበር። እንግዲህ ለትንሽ ባጃጅ ወደኋላ ጎተት አለችውና ተላለፈ ማለት ነው። ስለዚህ መድብል ያቀደው እቅድ አሪፍ ሆኖ ሳለ ግን ደግሞ ሊሳካለት አልቻለም። ይሁን እንጂ ኤፍራታ ምግቤ የታገታ ነበረ። በሌላ በኩል እንግዲህ ማህሌት ውጭ አስመሳይ ቁጭ ብላ ብቻዋን አሁን ብዙ ማንም የለም፣ መድብልም የለም። መድብል ባንድ ሲጀመርም ከሱ ጋር ተስማማን ግን ደግሞ ዝና ራሱ የለም፣ እንደገና ብሮክ የለም። አሁን ገንዘብ ቤት ላመጣለኝ እያለች እያሰበች ነው። ምክንያቱም ኤፍራታ ራሱ ቤት ዋስጠቀችኝ እኔ ገንዘብ ሰጥሻለሁ አልኳት እና የቤት ኪራይ ይሸፍንልሻል ስላልኳት ነው እንጂ ይህ ታምጥቼ እሰጣታለሁ በሚለው ነገር በጣም ሃሳቧን ያምታታች ነበረ። ይሁን እንጂ እንግዲህ በዚህ ጉዳይ በጣም ምስጥላት ሃሳብ ነበረ። እዛ ቤት ከመባረር በፊት መግቢያ ይላቆቁም የሚል እንግዲህ አመለካከት ነበራት። እርዳታም ቢሆን ያው የቤት ኪራይ ይሸፍንልሽ ያለው ስላልኳት ነው እንጂ እስካሁን ድረስ አዳኖኝ ነበረ ነው ያለችው። እንግዲህ ይሁን እንጂ እንግዲህ ከታከተች በኋላ ወዲያውኑ ስለካሊበቀ ያሁን ካሊብን ማጥመድ ያለብኝ። ጥቁር ቀይውን አጭር ብቻ እኔ ሀብታም ይሁን ከዚህም በላይ ሀብት አለው ብዬ አስባለሁ። ስለዚህ እሱ መጥመድ ያለብኝ ከዛ በኋላ ከእሱ ጋር ገንዘብም አላጣም ማለት ችግር ያለች እንግዲህ የገንዘብ ምንጭ የሆነ ሰው እየፈለገች ነበረ። በዚህ ቅጽበት እንግዲህ ይደውላታል ካለ ወዲያውም በደስታ ነበር ያነሳችው ስልኩን። ወይኔ እያንሱ ያን ሰው ደውል እንዴት ነው በማለት አነሳ። ሄሎ ካሌብ ስትል እንግዲህ ካሌብም አፋፋን ይላታል ማለት ነው ያቸው የትርፍኛ ጭናት ያለችው እሷ ምንም አላቅም ብላ ነበር ስለዚህ ነው ግን ደግሞ ይው እኛ አግኝተናታል አውቀናታል በማለት ይነግራታል ብዙ የተነሳ እንግዲህ እንዴት ናምን ተርበተበተች ይሁን እንጂ እሷ ምንም አታቅም ማለች ከዛ ከመድብል ጋር ያወራችውን የስልክ ሪከርድ አሰምተዋት አለ ማለት እንግዲህ ማለት መጣች ና ኤፍራት አከታከተችበት ቆይ ለምንድን ነው የወሸሽሽ መድብል ምን ቢልሽ ነው ከነሱ ጎን የቆምሽው ይህን ድፍረት የት አምጥተሽው ነው ይልቅ እነ መድብልን ታያቸውና

ይህን ያለቻት እንዲሁም ደግሞ በእርግጠኝነት አሁንሽ ማለት ብዙ ነገር የምታውቅ ከሆነ ከመድብል ጋር ድብቅ ግንኙነት እንዳላት ካወቀች የምትለቀት አይመስልም። ያ በኩል እንግዲህ የራስሽ ጉዳይ ብላ ጥላት ከሄደች በኋላ ፍራታ ፈርታ ነበረ ባከሸርች ም እያለች እየለመነች ነው። አጋችንም ስታይ በጣም ፈርታዋለች። አጀሬትም እንግዲህ የራስሽ ጉዳይ ነው ብላ ጥላት የሄደችው፣ እንዴት አድርጋ እንደምታስፈታት እንግዲህ ጨንቋታል። መድብልም እንግዲህ ለቅድስት ዛሬ ማታ ትመጣለች ብሏት ስለነበረ ቅድስት ቤቱን ቤቱ ፏፏ ዝንጥ አድርጋ እየጠበቀቻቸው ነው፣ እንግዲህ ማለት ይቻላል። በሌላ በኩል ዳጣና ሞገስ ዳጣና ዳጣና ብርጎ ወደ ቤት መጡ። ከመጡን በኋላ ቤቱ ፏ ብሎ ሲያዩት ምን ሆኖች፣ ምን ዛሬ ደስታ በደስታ መሻ ስላልነበረ፣ ምክንያቱም በቃ ልትመጣ ነው አለቻቸው። እሷ ልትመጣ ነው ብሎኛል ትመጣለች ብላ ነው ያሰበችው፣ ግን ደግሞ እንዴት እንደምትመጣ አላወቀችም። ይሁን እንጂ ሞገስ ቆይ ግን መድበል ምን ቢያስብ ነው እኔ ምንም ነገር በቃ ሳይነግረኝ ቅድስት እንደዚህ በጣም የተደሰተችው ምን እያሰበ ነው? መድብልን እንደ ዝና ሊለቀው አስቦ ነው። እንደዛ ከሆነ ሉላን ማስፈታት አለብኝ ይላል። እንግዲህ ሞገስ ሁሌም በቃ መሸሽ ነው የሱ ስራ። ከቅዱ አለማካተቱ ራሱ በጣም አሪፍ ነገር ነው የመድብል ምክንያቱም ሞገስ በእርግጠኝነት ይህን ነገር ቢያስብና በባጃጅ እየተከታተላቸው እንደሆነ ቢያቅ ኖሮ ሀሳቡን ይቀይር ነበረ። ግን አሁን ላይ ሞገዝ በጣም እየፈራ ስለሆነ ያለ ሀሳብ የሚያቀርብ የለብኝም በማለት ምንም ሳይናገር ከኤፍራታ ጋር ያሰበው ሀሳብ ጥሩ ነበረ። እንግዲህ ምንድን ነው ከከሸፈበት በኋላ አዝኗል፣ መድብን ስልኳ የማይሰራም የኤፍራታ ስልኳ ባለመስራቱ ደግሞ እርግጠኛ ነው እነሱ እንዳገቷት። አሁን እንግዲህ መድብል ትልቅ ስራ ይጠበቅበታል። ምክንያቱም ብቻውን ያለ። በሌላ በኩል ከምሳሌ ታደርሰኛለች ብሎ ያሰባት ሰው ራሱ ታገተች ኤፍራታ። እንግዲህ አሁን እንዴት ነው እንደምትወጣ፣ ፈጣሪ ነው የሚያደርገው። ምናልባት እንግዲህ የፍራታ ራሷን ነፃ ለማውጣት ስትል መድብልን አሳልፋ ልሰጠው ትችላለች ድጋሜ። እናም እንግዲህ ተደስቷል፣ ምክንያቱም ቤት ውስጥ ያሉት ሰዎች አንድ ባንድ እንደተለቃቀሙ አይደል። ይለዋል መድብል ወደ ቤት መቶ ነበር ለማደር እና ከዚህ ቤትማ አላድር አልችልም፣ ቅድስት ቅዱስ አብያት ነው የአሁን ዚህ ቤት ባድር የሚገፋ ነው የሚሆንብኝ። እና እንግዲህ ዝናን ካገጠበት ነው ሄደው ቁጭ ብሎ ያደረው። እናም እንግዲህ ሲስቅበት ነበር። ምነው ዛሬ ቤት አላደርክም እሷ በሰላም ነው። ሁሉም ሰው የሄዱ ታገቱብህ ይለዋል። አንተም አይቀርልህም በእርግጠኝነት እሱ አንድ ጫ አንድ ገር ቢያረጓት በቃ አንተንም ቢሆን አንድ ነገር አደርጋለሁ ማለት ነው። እንግዲህ የመለሰለት መድብል እንግዲህ በድፍረት በቃ መላ ቤተሰቡ ራሱ እኮ ነው ብያዙ ዝናን አሳልፌ አልሰጥም በማለት እንግዲህ ቁጭ ብሎ ላይ ያለው የሚገርም ውሳኔ ነው እንግዲህ የወሰነው መድብል። እያስፈራሩት በስልክም በምንም ምሳሌ ማግተዋት። ዝናን እንዲለቁት ብለው እሱ ግን በቃ የራሳችሁ ጉዳይ፣ ከገደላችኋትም ግደሏት፣ ግን ደግሞ በእርግጠኝነት እሱ አንድ ነገር ከሆነች ሁላችሁም እንደምትሞቱ እኔም እንደምሞት አምናለሁ ይላቸዋል። እንግዲህ በሙሉ ራስ መተማመን እንዲሁም ደግሞ በኮንፊደንስ ነው የተናገራቸው። እነዚህ ሰዎች ደግሞ እንግዲህ እስካሁን ኃይለኛ እንደሆነ እራሱ ተረድተዋል። ግን ደግሞ ስቲል በሌላ በኩል ደግሞ እንምጣበት በማለት አሁንም አይዘውታል ማለት ነው። ይሁን እንጂ እንግዲህ አንቺ ቤት ቅድስት ትፋፋ እያደረገች ነው ቤቷን። በሌላ በኩል እንግዲህ ያ ደላላ አብሯት ደላለው እንግዲህ በጣም ፍሬ ዝወሮ ነው ቀበማ እንዴት እንደሽ ምግብ አለው ምናምን ይላታል። አረ የለም እያለችው ነው ከዚህ ቤት ማንም የለም ከኔ ውጭ ስትለው እንግዲህ አረ በስመ አብ ቤት ታዲያ አንቺ መንፈስ ነሽ እንደ ሰው ካልሆንሽ ብሎ በጣም ሲስቅባን ነበረ። በዚህ የተነሳ እንግዲህ ቅድስትም

ስልኩ እንግዲህ ደወለታል። እንግዲህ የሆነች ሴት በቃ ወንድ ትፈልጋለች ይባል ምን ይሆናል፣ ስልሳ አምስት አመቷ ነው። እሱ ጋር የምትፈልገው የሀያ ስድስት አመት ወጣት የሆነ ነው። ከዛ ሀብት አንዴ ንብረት አንዴ በቃ በስሙ አድርግለት አለው እያለ በጣም ነበር የሚያስቆት። ደላለፍ ኖሮ ወይ እና ቅድስት በቃ ዘንብላት ተሰማለች፣ ታዳምጣለች፣ ብቻ ያስቃል። ግን መጨረሻ ላይ ምንድን ያደረገው ደላለው እንዴ ስንት አይነት በሽታ አለብሽ? ስንት ህመም ነው ያለሽ? ይላታል። እሷ ምን አገባ ነው ያለችው። እንደዛ ከሆነ በቃ እኔ ያለው ይላታል። እኔ ዶክተር ነኝ ምናምን ሲላት፣ አይ እኔ ዶክተር አልፈልግም ትላለች። ምክንያቱም ሀብት አለኝ ንብረት አለኝ ወይም በስሙ አድርግለታለሁ ትላለችው። እኔ ራሴ በቃ ዶክተር ነኝ እኔ ላግባሽ። ሌላም ነበር ቅድስት። በዚህ መሀል እንግዲህ ሳቅ ይዛትልም ይላል። እኔ ራሱ እንዴት እንዳሳቀኝ ሂደላላኮ ሻም እንግዲህ በቃ ምግብ አልበላም ብሎ ውሃ ይዞ ሄደ ማለት ነው ዜሮ ነው ውሃ ብሎ በቀጣይ እንግዲህ እንደምመጣ እርግጠኛ ነኝ ብሏት ነው የወጣው። እንግዲህ ምሳሌም ላጎቷ ደውላ እንዳመማት እና ሐኪም ቤት እንደነገረችው ይነግረዋል። አይዞሽ እመጣለሁ እያላት ነው ያለ። እንግዲህ ምሳሌም ይህ በጣም ኃይለኛ ነው ይደበድበዋል እያለችው ነው አጋችሁን። እሱም እንግዲህ የራስሽ ጉዳይ እያለ ጠጥ ውሏታል። ይሁን እንጂ እንግዲህ እነማን ናችሁ ብሎ ሲያናግረው መድብን ምንም እንደሆነ ታውቃለች ጠንቅቃ። ይልቅ እያራፈርክ ነው ፍጣን ይሉታል እኔ አልፈጥንም ነው እንግዲህ ያላቸው። በዚህ መካከል እንግዲህ ፖሊሱ መርማሪ ፖሊሱ ከመድብል ጎን ቢሆን በጣም አሪፍ ነበረ። ቅድስት ባለፈው እነ ማህሌን ሊያጠቋት ሲሉ ተናግራ ነበረ። በአሁንም እንግዲህ ለዛ ፖሊስ ብትነግረው በጣም አሪፍ ነበር። መድብል ምንም ሳይሆን፣ ድርጅታ ምንም ሳትሆን ትመለስ ነበር። እንግዲህ መድብል አሁንም ምን ማድረግ እንዳለበት በጣም ግራ ግብት ብሎታል። በዚህ መካከል አጋጭ እና ምሳሌ እያወሩ ብሬ ይጓጓል። እንግዲህ ብሬ እንቋቁ ማህሌ ሊሆን ይችላል ምድብን ነው ብለን እንግዲህ ብንገምት ጥሩ ነው፣ ግን እንዴት ሊመጣ ይችላል ብቻው? የዛሬ ጉዟችን ይህን ይመስል ነበር። በቀጣይ ደግሞ እስከምንገናኝ መልካም ጊዜ ይሆንላችሁ።